የመንጃ ፍቃድ ጥያቄዎች። ጥያቄ ቁጥር አንድ ውሃ ከራዲያተር ወደ ሞተር የሚገባው በታችኛው ሆዝ ወይም ቱቦ ነው። ምርጫ አንድ እውነት። ምርጫ ሁለት ሐሰት። የዚህ ጥያቄ ትክክለኛ መልስ ምርጫ አንድ እውነት ነው። ጥያቄ ቁጥር ሁለት በባትሪ ውስጥ የሰልፈሪክ አሲድ መጠን ምን ያክል ነው? ምርጫ 1 50% ምርጫ 2 35% ምርጫ 3 75% ምርጫ 4 85% የዚህ ጥያቄ ትክክለኛ መልስ ምርጫ 2 35% የሚለው ነው። ጥያቄ ቁጥር 3 በሜካኒካል ወይም በኤሌክትሪካል ኃይል የሚሰራ የራዲያተር እና የሞተር አካባቢን የሚያቀዘቅዝ ምርጫ አንድ ቬንቲሌተር ምርጫ ሁለት ቴርሞስታት ምርጫ ሶስት ፋን ምርጫ አራት አንድ እና ሶስት መልስ ናቸው። የዚህ ጥያቄ ትክክለኛ መልስ ምርጫ አራት አንድ እና ሶስት መልስ ናቸው የሚለው ይሆናል። ጥያቄ ቁጥር አራት ከሚከተሉት ውስጥ በቻርጂንግ ሲስተም ውስጥ የማይካተተው ምርጫ አንድ ዲናሞ፣ ምርጫ ሁለት ዲስትሪቢዩተር፣ ምርጫ ሶስት ሬጉሌተር፣ ምርጫ አራት ባትሪ። የዚህ ጥያቄ ትክክለኛ መልስ ምርጫ ሁለት ዲስትሪቢዩተር ነው። ጥያቄ ቁጥር አምስት ዘይት ወደ ማቀጣጠያ ክፍል እንዳይገባ የሚከላከል ምርጫ አንድ ኮምፕሬሽን ሪንግ፣ ምርጫ ሁለት ላይነር፣ ምርጫ ሶስት ኤግዞስት ቫል፣ ምርጫ አራት ኦይል ሪንግ። የዚህ ጥያቄ ትክክለኛ መልስ ምርጫ አራት ኦይል ሪንግ ነው። ጥያቄ ቁጥር ስድስት በአደጋ ጊዜ ከመሪው ከመሪውና ከዳሽቦርድ ውስጥ በአየር የተሞላ ከረጢት በመውጣትና አሽከርካሪውን አቅፎ በመያዝ ከተሽከርካሪው አካል ጋር እንዳይጋጭ የሚረዳ ምርጫ አንድ ኤርባግ፣ ምርጫ ሁለት የደህንነት ቀበቶ፣ ምርጫ ሦስት ሴፍቲ ቤልት፣ ምርጫ አራት መልሱ አልተሰጠም። የዚህ ጥያቄ ትክክለኛ መልስ ምርጫ አንድ ኤርባግ የሚለው ነው። ጥያቄ ቁጥር ሰባት የዚህ ምልክት ትርጉም ምንድን ነው? ምርጫ አንድ ከሦስት ደቂቃ በላይ በአካባቢው ለማቆም የተከለከለ፣ ምርጫ ሁለት በመዘግየት ለማቆም የተከለከለ። ምርጫ ሶስት ለጭነት ተሽከርካሪ ለረጅም ጊዜ ለማቆም የተከለከለ። ምርጫ አራት ስፋቱ በሜትር በምልክቱ ላይ ከተመለከተው በላይ ለሆነ ተሽከርካሪ ማለፍ የተከለከለ። የዚህ ጥያቄ ትክክለኛ መልስ ምርጫ አራት ስፋቱ በሜትር በምልክቱ ላይ ከተመለከተው በላይ ለሆነ ተሽከርካሪ ማለፍ የተከለከለ የሚለው ይሆናል። ጥያቄ ቁጥር ስምንት የዚህ ምልክት ትርጉም ምንድን ነው? ምርጫ አንድ የአክስሉ ጭነት በምልክቱ ላይ ከተመለከተው ጭነት በላይ ለሆነ ተሽከርካሪ ማለፍ የተፈቀደ። ምርጫ ሁለት የአክስሉ ጭነት በምልክቱ ላይ ከተመለከተው ጭነት በላይ ለሆነ ተሽከርካሪ ማለፍ የተከለከለ። ምርጫ ሦስት ለጭነት ተሽከርካሪ ለረጅም ጊዜ ለማቆም የተከለከለ። ምርጫ አራት። ስፋቱ በሜትር በምልክቱ ላይ ከተመለከተው በላይ ለሆነ ተሽከርካሪ ማለፍ የተከለከለ። የዚህ ጥያቄ ትክክለኛ መልስ ምርጫ ሁለት የአክስሉ ጭነት በምልክቱ ላይ ከተመለከተው ጭነት በላይ ለሆነ ተሽከርካሪ ማለፍ የተከለከለ የሚለው ነው። ጥያቄ ቁጥር ዘጠኝ የዚህ ምልክት ትርጉም ምንድን ነው? ምርጫ አንድ፣ ከሶስት ደቂቃ በላይ በአካባቢው ለማቆም የተከለከለ። ምርጫ ሁለት፣ በመዘግየት ለማቆም የተከለከለ። ምርጫ ሶስት፣ ለጭነት ተሽከርካሪ ለረጅም ጊዜ ለማቆም የተከለከለ። ምርጫ አራት፣ ጠቅላላ ከፍታው በምልክቱ ላይ ከተመለከተው በላይ ለሆነ ተሽከርካሪ ማለፍ የተከለከለ። የዚህ ጥያቄ ትክክለኛ መልስ ምርጫ አራት ጠቅላላ ከፍታው በምልክቱ ላይ ከተመለከተው በላይ ለሆነ ተሽከርካሪ ማለፍ የተከለከለ ነው የሚለው ይሆናል። ጥያቄ ቁጥር አስር በካምቢዮ ውስጥ ትልቁ ጥርስ ትንሹ ጥርስ ሲነዳ ፍጥነት ይገኛል። ምርጫ አንድ እውነት፣ ምርጫ ሁለት ሐሰት። የዚህ ጥያቄ ትክክለኛ መልስ ምርጫ አንድ እውነት ነው። ጥያቄ ቁጥር አስራ አንድ በካምቢዮ ውስጥ ትንሹ ጥርስ ትልቁን ጥርስ ሲነዳ ጉልበት ይገኛል። ምርጫ አንድ እውነት፣ ምርጫ ሁለት ሀሰት። የዚህ ጥያቄ ትክክለኛ መልስ ምርጫ አንድ እውነት ነው። ጥያቄ ቁጥር 12 በካምቢዮ ውስጥ ሦስት ጥርሶች ሲነዳዱ የአቅጣጫ ለውጥ ይገኛል። ምርጫ አንድ እውነት፣ ምርጫ ሁለት ሐሰት የዚህ ጥያቄ ትክክለኛ መልስ ምርጫ አንድ እውነት ነው። ጥያቄ ቁጥር 13. በአብዛኛው የከባድ ተሽከርካሪ ፍሬን የሚሰራው በነፋስ ነው። ምርጫ አንድ እውነት ምርጫ ሁለት ሐሰት የዚህ ጥያቄ ትክክለኛ መልስ ምርጫ አንድ እውነት ነው። ጥያቄ ቁጥር 14. ፊውል ፓምፕ ወደ ካርቡሬተር የሚገባውን ነዳጅ የሚያጣራ የተሽከርካሪ ክፍል ነው። ምርጫ 1 እውነት ምርጫ 2 ሐሰት የዚህ ጥያቄ ትክክለኛ መልስ ምርጫ 2 ሐሰት ነው። ጥያቄ ቁጥር 15 አየር እና ነዳጅ ተመጥነው የሚደባለቁበት ጠባቡ የካርቡሬተር ክፍል ምን ይባላል? ምርጫ አንድ ፍሎት ቫልቭ። ምርጫ ሁለት ቬንቹሪ። ምርጫ ሶስት ትሮትል ቫልቭ። ምርጫ አራት ፍሎት ቦል። የዚህ ጥያቄ ትክክለኛ መልስ ምርጫ ሁለት ቬንቹሪ የሚለው ነው። ጥያቄ ቁጥር 16. በሞተር ውስጥ ዘይት የሚሰራጭበት መንገድ። ምርጫ አንድ በክራንክ ሻፍት ርጭት። ምርጫ ሁለት በፊውል ፓምፕ ምርጫ 3 ኦይል ፓምፕ ምርጫ 4 አንድ እና 3 መልስ ናቸው የዚህ ጥያቄ ትክክለኛ መልስ ምርጫ 4 አንድ እና 3 መልስ ናቸው የሚለው ይሆናል። ጥያቄ ቁጥር 17 ወደ ሞተር ውስጥ የሚገባን አየር የሚያጣራ የተሽከርካሪ ክፍል ምርጫ 1 ዴብራተር ምርጫ 2 ፊውል ፓምፕ ምርጫ 3 ኤር ክሊነር ምርጫ አራት አንድ እና ሶስት መልስ ናቸው። የዚህ ጥያቄ ትክክለኛ መልስ ምርጫ አራት አንድ እና ሶስት መልስ ናቸው ነው። ጥያቄ ቁጥር አስራ ስምንት በኦይል ፓን ውስጥ በመሆን ዘይትን የሚያጣራ የተሽከርካሪ ክፍል ምርጫ አንድ ደብራተር ምርጫ ሁለት ፊውል ፓምፕ ምርጫ ሶስት ኤር ክሊነር ምርጫ አራት ስትሬነር። የዚህ ጥያቄ ትክክለኛ መልስ ምርጫ አራት ስትሬነር የሚለው ነው። ጥያቄ ቁጥር 19 ፒስተን ፒስተንና ኮኔክቲንግ ሮድን የሚያገናኝ ምርጫ አንድ ሮከር አርም፣ ምርጫ ሁለት ፒስተን ፒን፣ ምርጫ ሶስት ብሮንዚና፣ ምርጫ አራት ቤሪንግ የዚህ ጥያቄ ትክክለኛ መልስ ምርጫ ሁለት ፒስተን ፒን የሚለው ነው። ጥያቄ ቁጥር ሀያ የተሽከርካሪ ትዕይንት መቆጣጠሪያ ያልሆነው ምርጫ አንድ የግንባር መብራት ምርጫ ሁለት የዝናብ መጥረጊያ ምርጫ ሦስት የውስጥ መብራት ምርጫ አራት ካምቢዮ የዚህ ጥያቄ ትክክለኛ መልስ ምርጫ አራት ካምቢዮ ነው። ጥያቄ ቁጥር ሃያ አንድ የተሽከርካሪ የመገናኛ መሳሪያ ያልሆነው ምርጫ 1 ፍሬቻ፣ ምርጫ ሁለት የግንባር መብራት፣ ምርጫ 3 ጥሩምባ፣ ምርጫ አራት የውስጥ መስታወት፣ የዚህ ጥያቄ ትክክለኛ መልስ ምርጫ አራት የውስጥ መስታወት ነው። ጥያቄ ቁጥር ሃያ ሁለት የተሽከርካሪ አቅጣጫ መቆጣጠሪያ የሆነው ምርጫ አንድ የእጅ ፍሬን፣ ምርጫ ሁለት የግንባር መብራት፣ ምርጫ ሶስት መሪ፣ ምርጫ አራት ነዳጅ መስጫ ፔዳል፣ የዚህ ጥያቄ ትክክለኛ መልስ ምርጫ ሶስት መሪ ነው። ጥያቄ ቁጥር ሃያ ሶስት ማርሽ ስንቀንስ ማርሹ ዜሮ ሆኖ በጣልቃ ነዳጅ የሚሰጠው የሞተሩን ዙር ከጎማው ዙር ለመጠበቅ ነው። ምርጫ 1 እውነት፣ ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛ መልስ ምርጫ 1 እውነት ነው። ጥያቄ ቁጥር 24 ፕሮፔለር ሻፍት በወጣ ገባ መንገድ እንዳይጣመም ወይም እንዳይሰበር የሚያደርግ የተሽከርካሪ ክፍል፣ ምርጫ 1 ዩኒቨርሳል ጆይንት ምርጫ ሁለት አሞር ዛተር፣ ምርጫ ሶስት ፒኒየን ጊር፣ ምርጫ አራት ክራውን ጊር። የዚህ ጥያቄ ትክክለኛ መልስ ምርጫ አንድ ዩኒቨርሳል ጆይንት የሚለው ነው። ጥያቄ ቁጥር 25 የመንገዱን ሁኔታ አስቀድሞ የሚገልጽ ዓለም አቀፍ የመንገድ ዳር ምልክት፣ ምርጫ አንድ የሚያስገድዱ፣ ምርጫ ሁለት የሚከለክሉ ምርጫ ሶስት የሚያስጠነቅቁ፣ ምርጫ አራት ቅድሚያ የሚያሰጡ። የዚህ ጥያቄ ትክክለኛ መልስ ምርጫ ሶስት የሚያስጠነቅቁ የሚለው ነው። ጥያቄ ቁጥር ሃያ ስድስት ከሚከተሉት ክፍሎች ውስጥ በቤንዚንና በናፍጣ ሞተር ላይ በጋራ የማይካተተው የቱ ነው? ምርጫ አንድ የአየር ማጣሪያ፣ ምርጫ ሁለት የነዳጅ ማጣሪያ ምርጫ ሶስት ካርቡሬተር፣ ምርጫ አራት የነዳጅ ማጠራቀሚያ ጋን። የዚህ ጥያቄ ትክክለኛ መልስ ምርጫ ሶስት ካርቡሬተር የሚለው ነው። ጥያቄ ቁጥር 27 ከሚከተሉት የሞተር ክፍሎች ውስጥ አስገቢና ሶጪ ቫልቮችን ቫልቭ ስፕሪንጎችን፣ ብላንቼሪ ካንዴላ ወይም ኖዝሎች የሚታሰርበት ምርጫ አንድ ቴስታታ ምርጫ ሁለት ሲሊንደር ብሎክ፣ ምርጫ ሶስት ሲሊንደር ሄድ፣ ምርጫ አራት አንድ እና ሶስት መልስ ናቸው። የዚህ ጥያቄ ትክክለኛ መልስ ምርጫ አራት አንድ እና ሶስት መልስ ናቸው የሚለው ይሆናል። ጥያቄ ቁጥር ሃያ ስምንት የተሽከርካሪን የኤሌክትሪክ መስመርና ክፍሎችን በተለያዩ ምክንያቶች ሊፈጠሩ ከሚችሉ ጉዳቶች ራሱን በማቃጠል የሚታደግ ምርጫ አንድ ሪሌ፣ ምርጫ ሁለት ፊውዝ፣ ምርጫ ሶስት ፍላሸር፣ ምርጫ አራት አንድ እና ሶስት መልስ ናቸው። የዚህ ጥያቄ ትክክለኛ መልስ ምርጫ ሁለት ፊውዝ ነው። ጥያቄ ቁጥር 29 ተሽከርካሪን በብልሽት ምክንያት መቆሙን ለመጠቆም የሚያገለግል አንጸባራቂ ምልክት ምን አይነት ነው? ምርጫ አንድ ሦስት ማዕዘን፣ ምርጫ ሁለት አራት ማዕዘን፣ ምርጫ ሦስት አምስት ማዕዘን፣ ምርጫ አራት ክብ ቅርጽ ያለው። የዚህ ጥያቄ ትክክለኛ መልስ ምርጫ አንድ ሦስት ማዕዘን የሚለው ነው። ጥያቄ ቁጥር ሠላሳ ሞተርን ለማቀዝቀዝ ቬንቲሌተር ሲሽከረከር አየሩ እንዳይበተን የሚረዳ የተሽከርካሪ ክፍል ምርጫ አንድ ፋን፣ ምርጫ ሁለት ሽራውድ፣ ምርጫ ሶስት ፊንስ፣ ምርጫ አራት ራዲያተር። የዚህ ጥያቄ ትክክለኛ መልስ ምርጫ ሁለት ሽራውድ ነው። ጥያቄ ቁጥር 31 በራዲያተር ክዳን ላይ የሚገኝ ቫልፍ። ምርጫ አንድ ቫኪዩም ቫልፍ፣ ምርጫ ሁለት ፕሬር ቫልፍ፣ ምርጫ ኢንቴክ ቫልቭ ምርጫ አራት አንድ እና ሁለት መልስ ናቸው። የዚህ ጥያቄ ትክክለኛ መልስ ምርጫ አራት አንድ እና ሁለት መልስ ናቸው የሚለው ይሆናል። ጥያቄ ቁጥር 32 የአስገቢ እና አስወጪ ቫልቭ ስፕሪንጎች ቫልቮችን ለመክፈት ያገለግላሉ። ምርጫ አንድ እውነት ምርጫ ሁለት ሐሰት የዚህ ጥያቄ ትክክለኛ መልስ ምርጫ ሁለት ሐሰት ነው። ጥያቄ ቁጥር ሰላሳ ሦስት ከሚከተሉት ውስጥ የሞተር ማቀዝቀዣ ክፍል የሆነው ምርጫ አንድ ፋን ወይም ቬንትሌተር፣ ምርጫ ሁለት የውሃ ፓምፕ፣ ምርጫ ሦስት ቴርሞስታት፣ ምርጫ አራት ሁሉም መልስ ናቸው። የዚህ ጥያቄ ትክክለኛ መልስ ምርጫ አራት ሁሉም መልስ ናቸው የሚለው ይሆናል። ጥያቄ ቁጥር 34 ፍሬናታ አድርጎ ቀረ ማለት የእግር ፍሬንም ሆነ የእጅ ፍሬን ሳይያዝ ፍሬን ይዞ ሲቀር ነው። ምርጫ 1 እውነት፣ ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛ መልስ ምርጫ 1 እውነት ነው። ጥያቄ ቁጥር 35 ለጭቃ እና ለዳገት ከፍተኛ ጉልበት ስንፈልግ የሬዲዮታ ማርሽ ዘንግ መሆን ያለበት፣ ምርጫ 1 ኤች 2፣ ምርጫ 2 ኤች 4፣ ምርጫ 3 ኤል 4፣ ምርጫ 4 መልስ የለም። የዚህ ጥያቄ ትክክለኛ መልስ ምርጫ 3 ኤል 4 ነው። ጥያቄ ቁጥር 36 የእጅ ፍሬን የማቆሚያ ፍሬን በመባል ይታወቃል። ምርጫ አንድ እውነት፣ ምርጫ ሁለት ሐሰት። የዚህ ጥያቄ ትክክለኛ መልስ ምርጫ አንድ እውነት ነው። ጥያቄ ቁጥር 37 የዚህ የዳሽቦርድ ምልክት በርቶ መቅረት ትርጉም ምንድን ነው? ምርጫ አንድ የተሽከርካሪው ስፖኪዮ ለመስተካከል ያመለክታል። ምርጫ ሁለት የተሽከርካሪው በር በአግባቡ ያለመዘጋቱን ያሳያል ምርጫ 3 ከተሽከርካሪው የጭነት ልክ በላይ እንደተጫነ ያሳያል። ምርጫ 4 በተሽከርካሪው የጭነት ልክ እንደተጫነ ያሳያል። የዚህ ጥያቄ ትክክለኛው መልስ ምርጫ 2 የተሽከርካሪው በር በአግባቡ ያለመዘጋቱን ያሳያል የሚለው ይሆናል። ጥያቄ ቁጥር 38 የዚህ የዳሽ ቦርድ ምልክት በርቶ መቅረት ትርጉም ምንድን ነው? ምርጫ 1 የተሽከርካሪው ስፖኪዮ ያለመስተካከል ያመለክታል። ምርጫ ሁለት የተሽከርካሪው በር በአግባቡ ያለመዘጋቱን ያሳያል። ምርጫ ሶስት ከተሽከርካሪው የጭነት ልክ በላይ እንደተጫነ ያሳያል። ምርጫ አራት የተሽከርካሪው ኤርባግ የማይሰራ መሆኑን ያመለክታል። የዚህ ጥያቄ ትክክለኛ መልስ ምርጫ አራት የተሽከርካሪው ኤርባግ የማይሰራ መሆኑን ያሳያል የሚለው ይሆናል። ጥያቄ ቁጥር 39 የዚህ የዳሽቦርድ ምልክት በርቶ መቅረት ትርጉም ምንድን ነው? ምርጫ 1 የተሽከርካሪው ሞተር ላይ ችግር እንዳለ ያመለክታል። ምርጫ 2 የተሽከርካሪው በር በአግባቡ ያለመዘጋቱም ያሳያል። ምርጫ 3 ከተሽከርካሪው የጭነት ልክ በላይ እንደተጫነ ያሳያል። ምርጫ 4 የተሽከርካሪው ራዲያተር ላይ ችግር መኖሩን ያመለክታል። የዚህ ጥያቄ ትክክለኛ መልስ ምርጫ 1 የተሽከርካሪው ሞተር ላይ ችግር እንዳለ ያመለክታል የሚለው ነው። ጥያቄ ቁጥር 40 የዚህ የዳሽቦርድ ምልክት በርቶ መቅረት ትርጉም ምንድን ነው? ምርጫ 1 የተሽከርካሪው ሞተር ላይ ችግር እንዳለ ያመለክታል። ምርጫ 2 የተሽከርካሪው አንቲሎክ ብሬክ ሲስተም መስራቱን ያሳያል። ምርጫ ሦስት ከተሽከርካሪው የጭነት ልክ በላይ እንደተጫነ ያሳያል። ምርጫ አራት የተሽከርካሪው ራዲያተር ላይ ችግር መኖሩን ያመለክታል። የዚህ ጥያቄ ትክክለኛ መልስ የተሽከርካሪው አንቲሎክ ብሬክ ሲስተም ያለ መስራቱን ያሳያል የሚለው ነው። ጥያቄ ቁጥር 41 በቀኝ በኩል ያለው ባሊስትራ ቢሰበር መሪው የሚጎትተው ወዴት ነው? ምርጫ አንድ ወደ ግራ ምርጫ 2 ወደ ቀኝ። ምርጫ 3 ወደ ፊት። ምርጫ 4 1 እና 2 መልስ ናቸው። የዚህ ጥያቄ ትክክለኛ መልስ ምርጫ 2 ወደ ቀኝ የሚለው ነው። ጥያቄ ቁጥር 42 በወጣ ገባ መንገድ ምክንያት በዲፌሬንሻል እና በካምቢዮ መካከል የሚፈጠረውን ርቀት በመጠበቅ ፕሮፔለር ሻፍት እንዳይሰበር የሚያደርግ ክፍል ምርጫ 1 ዩኒቨርሳል ጆይንት ምርጫ 2 አሞርዛተር ምርጫ 3 ፒኒየን ጊር ምርጫ 4 ስሊፕ ጆይንት። የዚህ ጥያቄ ትክክለኛ መልስ ምርጫ 4 ስሊፕ ጆይንት የሚለው ነው። ጥያቄ ቁጥር 43 በሞተር ውስጥ የአየር መጠን በዝቶ የነዳጅ መጠን ሲያንስ የሚፈጠረው የጭስ አይነት ምን አይነት ነው? ምርጫ 1 ነጭ ጭስ ምርጫ ሁለት ጥቁር ጭስ ምርጫ ሦስት ሰማያዊ ጭስ ምርጫ አራት መልስ የለም። የዚህ ጥያቄ ትክክለኛ መልስ ምርጫ አንድ ነጭ ጭስ የሚለው ይሆናል። ጥያቄ ቁጥር 44 በሞተር ውስጥ የነዳጅ መጠን በዝቶ የአየር መጠን ሲያንስ የሚፈጠረው የጭስ አይነት ምን ይባላል? ምርጫ አንድ ነጭ ጭስ ምርጫ ሁለት ጥቁር ጭስ ምርጫ ሶስት ሰማያዊ ጭስ ምርጫ አራት መልስ የለም። የዚህ ጥያቄ ትክክለኛ መልስ ምርጫ ሁለት ጥቁር ጭስ የሚለው ይሆናል። ጥያቄ ቁጥር አርባ አምስት ፋሻ ተበልቶ ዘይት ሲቀጣጠል የሚፈጠረው የጭስ አይነት ምን አይነት ነው? ምርጫ አንድ ነጭ ጭስ ምርጫ ሁለት ጥቁር ጭስ ምርጫ ሶስት ሰማያዊ ጭስ። ምርጫ አራት መልስ የለም። የዚህ ጥያቄ ትክክለኛ መልስ ምርጫ ሦስት ሰማያዊ ጭስ የሚለው ነው። ጥያቄ ቁጥር አርባ ስድስት ፎር ዊል ድራይቭ ማለት ምን ማለት ነው? ምርጫ አንድ ተሽከርካሪው በፊት እግር የሚነዳ ነው። ምርጫ ሁለት ተሽከርካሪው በኋላ እግር የሚነዳ ነው። ምርጫ ሦስት አውቶማቲክ ካምፒዮ ነው። ምርጫ አራት ተሽከርካሪው አራቱም እግር የሚነዳ ነው። የዚህ ጥያቄ ትክክለኛ መልስ ምርጫ አራት ተሽከርካሪው አራቱም እግር የሚነዳ ነው የሚለው ይሆናል። ጥያቄ ቁጥር 47 ቱ ዊል ድራይቭ ማለት ምን ማለት ነው? ምርጫ አንድ ተሽከርካሪው በፊት እግር የሚነዳ ሲሆን፣ ምርጫ ሁለት ተሽከርካሪው በኋላ እግር የሚነዳ ሲሆን፣ ምርጫ 3 ተሽከርካሪው ሁለቱም እግር የሚነዳ ሲሆን፣ ምርጫ አራት ተሽከርካሪው በፊትና በኋላ እግር የሚነዳ ሲሆን። የዚህ ጥያቄ ትክክለኛ መልስ ምርጫ 3 ተሽከርካሪው ሁለቱም እግር የሚነዳ ሲሆን የሚለው ይሆናል። ጥያቄ ቁጥር 48 ለሚያዳልጥና አሸዋማ መንገድ ስንጓዝ የሬዲዮታ ማርሽ ዘንግ መሆን ያለበት፣ ምርጫ 1 ኤች ቱ፣ ምርጫ 2 ኤች ፎር፣ ምርጫ 3 ኤል ፎር፣ ምርጫ 4 መልስ የለም። የዚህ ጥያቄ ትክክለኛ መልስ ምርጫ 2 ኤች ፎር የሚለው ይሆናል። ጥያቄ ቁጥር 49 በማያስቸግር መንገድ ስንጓዝ የሬዲዮታ ማርሽ ዘንግ መሆን ያለበት ምርጫ አንድ ኤች ቱ፣ ምርጫ 2 ኤች ፎር፣ ምርጫ 3 ኤል ፎር፣ ምርጫ 4 መልስ የለም። የዚህ ጥያቄ ትክክለኛ መልስ ምርጫ አንድ ኤች ቱ የሚለው ይሆናል። ጥያቄ ቁጥር 50 የሬዲዮ ታማርሽ ዘንግ ከአንዱ ወደ አንዱ ስንቀይር ተሽከርካሪው፣ ምርጫ 1 በዝግታ እየተጓዘ መሆን ይኖርበታል፣ ምርጫ ሁለት ሙሉ በሙሉ መቆም ይኖርበታል ምርጫ ሶስት በፍጥነት እየተጓዘ መሆን ይኖርበታል። ምርጫ አራት መልስ የለም። የዚህ ጥያቄ ትክክለኛ መልስ ምርጫ ሁለት ሙሉ በሙሉ መቆም ይኖርበታል የሚለው ይሆናል። ለዛሬ ይዤላችሁ የመጣሁ ጥያቄዎች ይህንን ይመስላሉ። ለሌሎች አዳዲስ ጥያቄዎች እና መረጃዎች ሰብስክራይብ እንዲሁም ደግሞ ላይክ ማድረጋችሁን አትርሱ።